ሰላም ሰላም እንዴት ናችሁ? ውድ የዩቲውብ ቤተሰቦች ባላችሁበት ሁሉ ሰላማችሁ ይብዛልኝ። ይህ የውለገብት ቶር የዩቲውብ ቻናል ነው፣ ሁሌም የምትከታተሉት ማለት ነው። እስከዛሬ እንግዲህ ስትከታተሉ የነበራችሁ ዩቲውብን ሰብስክራይብ ማለት ሼር እና ላይክ በማድረግ ለሌሎቹ እናንተም እንደተጠቀማችሁበት እንዲጠቀሙ አድርጉ። እንዲሁም ደግሞ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንድትጀምሩ ጠይቃችኋለሁ። ምናልባትም እንግዲህ እስከ ዛሬ ያየናቸው የተማርናቸው ከሃ ጀምረን ባለ ሁለት ፊደል፣ ባለ ሦስት፣ ባለ አራት፣ ባለ አምስት እስከ ወ ደርሰናል ማለት ነው። ዛሬ ደግሞ የማሳያችሁ የወ ክፍል ሁለተኛው ነው ማለት ነው። እንግዲህ በባለፈው ክፍል አንድ እና በእርግጥ ክፍል አንድ የሚለውን በፊት ባለ ሁለት ቃል በመስረት አይሳይቻቸዋሉ። አሁን እያሳያችሁ ያለሁት ባለ ሦስት እና ከዚያ በላይ የሆኑትን ነው። ግን በባለፈው ክፍል አንድ ባለ ሁለት ሰርችላችኋሉ። ዛሬ ደግሞ ክፍል ሁለት ባለ ሦስት ቃላቶች መጀመሪያቸው በወ የሆኑ ከወ እስከ ወ በሰባቱ ፊደሎች ከሰባቱ በአንዱ መጀመሪያቸው የሆኑ ቃላቶችን ነው ይዤላቸው የመጣሁት። ስለዚህ ከጅማሬ እስከ ፍጻሜው ዛሬም በትክክል ያው በደንብ ተከታትላችሁ እየጻፋችሁ እያነበባችሁ እንድትከታተሉ የሁል ጊዜ ማሳሰቢያ ይሆናል። አሁን ቀጥታ ወደ ዕለቱ ትምህርት እንሂድና እንጀምር ማለት ነው። የመጀመሪያው ቃል የሚሆነው ሸ ውሸት ተመልከቱ። እንግዲህ በደንብ አጻጻፉን ሁሉ በደንብ ቀረጻውን እያያችሁ ምናምን ተከታተሉ። ላለሁኝ ያው ለእናንተ ነው እንደዚህ የሚደረገው ማለት ብዙ ሰዎች ይሄን ነገር ለማወቅ ጉጉት ያላቸው ስላሉ በደንብ እንድታውቁት ለማድረግ ያክል ነው እንጂ ይቀላል ነው ትምህርቱ። ውበት፣ ከዛ አሁን ደግሞ ው ስጥ፣ ውስጥ፣ ውስጥ ብለን ስንጽፍ እንደዚህ እንጽፋለን። ውበት፣ ውስጥ። ከዛ ውጤ ተመልከቶ ጤ እንደምትጻፍ ማለት ነው። ውጤት ውጤት እ በመቀጠል ው ሳ ውሳኔ ውሳኔ። እሺ፣ ከዛ ውለታ ውለታ ብለን ስንጽፍ እንደዚህ ነው የምንጽፈው። ውለታ። እሺ፣ ከዚህ በመቀጠል ው ውዴታ በውዴታ ውዴት ኦር ውዴታ ማለት ትጽፋላችሁ። በውዴታ በውዴት ማለት ፈቅደን የምናደርገው ነገር አለ አይደለ? እንደዛ ስንል ውዴታ ሞር ኛኛው ይገልጸዋል። ውጋት ውጋት ውጋት ሲሰማን ብዘነት ውጋት ምንድን ነው ያመመ፣ ውጋት ምናምን ብለን ጓደኛችን ስንጽፋ እንደዚህ ውጥን ውጥን ማለት ጅምር ማለት ነው። ውጥን ያው አጻጻፋቸውን በደንብ እያያችሁ ከዛ ው ውክል የተወከለ ማለት ነው። ለሆነ ነገር የተወከለ ውክል ይባላል። አሁንም ውዳሴ ውዳሴ ብለን ስንጽፍም እንደዚሁ ነው የምንጽፈው። ውዳሴ ከዛ መቀጠል ውድቅ ውድቅ የሆነ ነገር ውድቅ ሆኗል። ሀሳብ ውድቅ ሆኗል ስንል እንደዚህ እንጠቀማለን ማለት ነው። ከዛ ውህድ ውህድ ማለት ሁለትና ከዚያ በላይ የሆኑ ነገሮችን በአንድ ላይ መቀላቀል ማለት ነው። ውህድ። እሺ፣ ው ርስ ውርስ ውርስ ማለት ከዘመድ ቤት ከዘመድ ቤተሰብ የሆነ የሞች ሊሆን ይችላል፣ ያንን ነገር ለራስ ማድረግ ውርስ ይባላል። ውቃቤ ውቃቤ ውቃቤ ውቃቤ እንግዲህ ታውቃላችሁ ውቃቢ የራቀው ይባላል። ውቃቢ የሆነ አንዳንድ ሌላ መጥፎ እንትን አለው፣ ግን ያንን ነገር ተወጥ። ከዛ ውላጅ ውላጅ ማለት ዝርያ ያለው ማለት ነው። የዚህ ቤተሰብ ውላጅ ነው ምናምን እንላለን። ከዛ በመቀጠል ሌላው ውዝ ውዝፍ ውዝፍ ማለት ዝም ብሎ ነገ ሰራዋለሁ ምናምን ብለን የምናስቀምጠው ነገር ውዝፍ ይባላል። ትርፍ ማለት ነው ውዝፍ ከዛ ውቦች ውቦች የተዋቡ ነገሮች ውቦች እንላለን ሌላኛው አሁንም ውሃማ ውሃማ የሆነ ቦታ ውሃ የበዛበት ውሃማ ይባላል እሺ አሁንም ውጊያ ውጊያ እሺ መቀጠል ዋ ር ዋርካ የሚባል ዛፍ ታውቃላችሁ? ትልቅ ዛፍ ነው። ዋርካ የሚባል አለ። ምናልባት እንግዲህ የምታውቁት ይኖራላችሁ ብዬ አስባለሁ። በኛ አካባቢ ይበቅላል። ዋርሳ ዋርሳ ማለት ደግሞ የሚስት ወይም ደግሞ የባል ቤተሰብ ነገር ነው። ዋርሳ ከእናት ከአባት ውጭ ያለ ማለት። ዋናው ዋናው ዋናው ነገር ጤና ነው እንላለን አይደል? ዋናው ከዛ ዋነኛ ዋነኛን በዚህ መልኩ ጻፍን። ዋነኛ ዋዠ ቀ ዋዠ ቀ ማለት ከአቋሙ ወረደ እንደማለት ነው አይደል። ዋዠ ዠን ዤን በደንብ ቢያት አሁን እሱ ፊደል ላይ ብዙ ሰው ይቸገራል፣ እና እሱ ፊደል በደንብ እንድታዋት ላለው ከዛ ዋለለ ዋለለ ዋለለ ከዛ ዋል ታ ዋልታ ዋልታ ቲቪ፣ ዋልታና ማገር እንላለን። እንደግማል። ዋጠ ዋጠው ዋጠው። እሺ፣ ከዛ ዋ ዜማ ዋዜማ ዋዜማ። ማለት ነገ የሚከበር በዓል ሆኖ ምሽት ላይ ዋዜማ ነው የሚባለው። ከዛ ዋተተ ዋተተ እንዲሁ ዝም ብሎ ባከነ ዋተተ። ወተት ወተት አለ እንላለን አይደል? ወተት ሁለት ትርጉም ነው ያለው። ነው ያን አለ። ከዛ ወደዚህ የመጨረሻዎቹን ላሳያችሁ። ውላጅ ውላጅ ብላችሁ ጽፉ፣ በዚህ መንገድ ጻፉ። ከዛ ውዝፍ ውዝፍ ምትለውን አያችሁታል። ከዛ ው እያንዳንዱም ጠቁምባቸው ፊደሎቹን ጠቁ ቦ ሲውቦች ከዛ ውሃማ ውሃማ ውጊያ ውጊያ ዋርካ ዋርካ ዋርሳ ዋርሳ ዋናው ዋናው ዋነኛ ዋነኛ ዋዠቀ ዋዠቀ፣ ዋለለ ዋለለ እንላለን። እሺ፣ ዋልታ ብለን ስንጽፍን በዚህ መንገድ ነው የምናስተካክለው። ዋጠው ዋጠው፣ ዋዜማ፣ ዋተተ። እንግዲህ እነዚህን ይመስላሉ ዛሬ ያየናቸው ባለ ሦስት ቃል ማለት ነው። ማለት አንድን ቃል ለመሰረት ሶስት ፊደል ተጠቅመን የመጀመሪያው የወዘር የሆነ ሌሎቹ ደግሞ ማንኛውም የፊደል ዝርያዎችን ተጠቅመን የመሰረት ናቸው ናቸው። ስለዚህ እነዚህንና ወደኋላ ያየናቸውን ትምህርቶች ወይም ደግሞ የሰራኋቸውን ቪዲዮዎች በደንብ ተከታትላችሁ የዛሬውን ጭምር በደንብ ውጤታማ እንድትሆኑበት በአንክሮ ለማሳሰብ ወዳለው ለዛሬው ስለነበረን ቆይታና ስለነበረን ትምህርት ከልብ እያመሰገንኩ መልካም ጊዜ፣ መልካም ቆይታ፣ መልካም ትምህርት እንዲሆንላችሁ እመኛለሁ።